ካዛንቺስ ደመቀች፣ ተዋበች ነበር ሆኖ ቀርቷል። አፍንጫ መያዙ በመልካም ማዓዛው ያረካል በብዙ ድሮና ዘንድሮ በቅርብ ተገናኝተው ታመሽ ነበር ያኔ ዳንች ወይ ዘንድሮ ብሎ ይጠይቃል። ዘንድሮ ለድሮ ድሮም ቀጠለና ዘንድሮ ተብዬው አዎ አልዋሽም፣ እኔ ብዙ ህዝብ አንግቤ ደከመኝ ሳልል አኖር ነበር እኮ እረሳው መሰል ሁሉ ባይሞላልኝ ወደኋላ አልልም ብዙች ቢራቡም ንጹህ አየርን ቢያጡም ጉንፋን ቢይዛቸው አስም ቢያሰቃያቸው መለኞች ነበሩ፣ ሞት ያጠቃቸው አለ። ዘረዘረ ድሮም ተሻረ፣ ዘንድሮም ተተካ። ሆቴ ከመሞት መሰንበት እያልክ ከመሰረት መኖር በጸጥታ ፍክት ብሎ አብርቶ ከዋክብት እያዩ ደስታን ተሞልቶ ዘንድሮ ነኝ እኔ ያምናውን አልደቅም ዛሬን ግን አይቼ ሞትም የማይመጣ ገነት ከምትባል ከአምላክ ስጦታ የገባው መሰለኝ ሳያት እንዲፈካ፣ ካዛንቺስ ደምቃለች ብላ ለኢትዮጵያውያን ሕዝብ ድትሆን ከለላ።